የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ አርባ ሁለት ላይክ በማድረግ ጀምሩት። ያዕቆብም በግብፅ እህል እንዳለ ሰማ፤ ያዕቆብም ልጆቹን፦ ለምን እርስ በርሳችሁ ትተያያላችሁ? አላቸው። እንዲህም አለ፦ እነሆ ስንዴ በግብፅ እንዲገኝ ሰምቻለሁ፤ ወደዚያ ውረዱ፣ እንድንድንና እንዳንሞትም ከዚያ ሸምቱልን። የዮሴፍም አሥሩ ወንድሞቹ ስንዴን ከግብፅ ይሸምቱ ዘንድ ወረዱ። የዮሴፍን ወንድም ብንያምን ግን ያዕቆብ ከወንድሞቹ ጋር አልሰደደውም፤ ምናልባትም ክፉ እንዳያገኘው ብሏልና። የእስራኤል ልጆች ለእህል ሸመታ ከመጡት ጋር ገቡ፤ በከነዓን አገር ራብ ነበርና። ዮሴፍም በምድር ላይ ገዥ ነበር፥ እርሱም ለምድር ሕዝብ ሁሉ ይሸጥ ነበር። ዮሴፍም ወንድሞቹ በመጡ ጊዜ በምድር ላይ በግንባራቸው ሰገዱለት። ዮሴፍም ወንድሞቹን አይቶ አወቃቸው፤ ተለወጠባቸው፥ ክፉ ቃልም ተናገራቸው፦ እናንተ ከወዴት መጣችሁ? አላቸው። እነርሱም፦ ከከነዓን ምድር እህል እንድንሸምት የመጣነን አሉት። ዮሴፍም ወንድሞቹን አወቃቸው፥ እነርሱ ግን አላወቁትም። ዮሴፍም ስለ እነርሱ አይቶት የነበረውን ሕልም አሰበ። እንዲህም አላቸው፦ እናንተ ሰላዮች ናችሁ፤ የምድር ራቁትነቱን ልታዩ መጥታችኋል። እነርሱም አሉት ጌታችን ሆይ አይደለም፤ ባሪያዎችህ ስንዴን ሊገዙ መጥተዋል። እኛ ሁላችን የአንድ ሰው ልጆች ነን፤ እኛ እውነተኞች ነን፣ ባሪያዎችህስ ሰላዮች አይደሉም። እነርሱ እርሱም አላቸው አይደለም፤ ነገር ግን የአገሩን ራቁትነት ልታዩ መጥታችኋል። እነርሱም አሉ ባሪያዎችህ አሥራ ሁለት ወንድማማች በከነዓን ምድር የአንድ ሰው ልጆች ነን፤ ታናሹ እነሆ ዛሬ ከአባታችን ጋር ነው፣ አንዱ ጠፍቷል። ዮሴፍም አላቸው እናንተ ሰላዮች ናችሁ ብዬ የተናገርኋችሁ ይህ ነው። በዚህ ትፈተናላችሁ፤ ታናሽ ወንድማችሁ ካልመጣ በቀር የፈርዖንን ሕይወት ከዚህ አትወጡም። እውነቱን የምትናገሩ ከሆነ ነገራችሁ ይፈተን ዘንድ ከእናንተ አንዱ ስደዱ፣ ወንድማችሁን ይዞ ይምጣ፣ እናንተም ታስራችሁ ተቀመጡ፤ ይህ ካልሆነ የፈርዖንን ሕይወት ሰላዮች ናችሁ። ሦስት ቀን ያህል በግዞት ቤት ጨመራቸው። በሦስተኛውም ቀን ዮሴፍ እንዲህ አላቸው፦ ትድኑ ዘንድ ይህንን አድርጉ እኔ እግዚአብሔርን እፈራለሁና። እናንተ የታመናችሁ ከሆነ ከእናንተ አንዱ ወንድማችሁ በግዞታችሁ ቤት ይታሰር፤ እናንተ ግን ሂዱ፣ እህሉንም ለቤታችሁ ራብ ውሰዱ፤ ታናሹን ወንድማችሁን ወደ እኔ ይዛችሁ ኑ፤ ነገራችሁም የታመነ ይሆናል፣ አትሞቱም። እንዲህም አደረጉ። እነርሱም እርስ በርሳቸው እንዲህ ተባባሉ፦ በእውነት ወንድማችንን በድለናል፣ እኛም በማ እኛም በመማጠን ነፍሱ ስትጨነቅ አይተን አልሰማነውምና፣ ስለዚህ መከራ መጣብን። ሮቤንም መልሶ እንዲህ አላቸው፦ ብላቴናውን አትበድሉ ብያችሁ አልነበረምን? እኔን አልሰማችሁኝም፤ ስለዚህ እነሆ አሁን ደግሞ ደሙ ይፈልገናል። እነርሱም ዮሴፍ ነገራቸውን እንደሚሰማባቸው አላወቁም፥ በመካከላቸው አስተርጓሚ ነበርና። ከእነርሱም ዞር ብሎ አለቀሰ፤ ደግሞም ወደ እነርሱ ተመልሶ ተናገራቸው፥ ስምዖንንም ከእነርሱ ለይቶ ወስዶ በፊታቸው አሰረው። ዮሴፍም ዓይበታቸውን እህል ይሞሉት ዘንድ አዘዘ። የእየራሳቸውን ብር በዓይበታቸው ይመልሱት ዘንድ ደግሞም የመንገድ ስንቅ ይሰጧቸው ዘንድ አዘዘ። እንዲህም ተደረገላቸው። እነርሱም እህሉን በአህዮቻቸው ላይ ጫኑ፤ ከዚያም ተነስተው ሄዱ። ከእነርሱም አንዱ ባደሩበት ስፍራ ለአህያው ገፈራ ይሰጥ ዘንድ ዓይበቱን ሲፈታ ብሩን አየ፥ እነሆም በየዓይበቱ አፍ ላይ ነበረች። ለወንድሞቹም ብሬ ተመለሰችልኝ፥ እርሷን ባይቤቴ አፍ እነሆት አለ። አላቸው ። ልባቸው ደነገጠ፤ እየተንቀጠቀጠም እርስ በርሳቸው ተባባሉ፦ እግዚአብሔር ያደረገብን ይህ ምንድር ነው? ወደ አባታቸውም ወደ ያዕቆብ ወደ ከነዓን ምድር መጡ፤ የደረሰባቸውንም ነገር ሁሉ እንዲህ ብለው አወሩ፦ የአገሩ ጌታ የሆነ ሰው በክፉ ንግግር ተናገረን፤ የምድሪቱ ሰላዮች አስመሰለን። እኛም እንዲህ አልነው፦ እውነተኞች ሰዎች ነን እንጂ ሰላዮች አይደለንም። እኛ አባቶቻችን ልጆች አስራ ሁለት ወንድማማቾች ነን፤ አንዱም ጠፍቷል፤ ታናሹ በከነዓን ምድር ዛሬ ከአባታችን ጋር አለ። የአገሩም ጌታ የሆነው ሰው እንዲህ አለን፦ የታመናችሁ ሰዎች ከሆናችሁ በዚህ አውቃለሁ፤ አንደኛውን ወንድማችሁን ከኔ ጋር ተውት፤ ለቤታችሁ ራብ እህልን ወስዳችሁ ሄዱ። ታናሹንም ወንድማችሁን አምጡልኝ፤ እውነተኞች እንጂ ሰላዮች አለመሆናችሁን በዚህ አውቀዋለሁ፤ ወንድማችሁን እሰጣችኋለሁ፤ እናንተ በምድር ትነግዳላችሁ። እንዲህ ሆነ፤ ዓይበታቸውንም በፈቱ ጊዜ እነሆ ከእነርሱ እያንዳንዳቸው ብራቸው በዓይበታቸው ተቋጥሮ አገኙት። እነርሱም አባታቸው የብራቸውን ቁጥራት አይተው ፈሩ። አባታቸው ያዕቆብ እንዲህ አላቸው፦ ልጅ አልባ አስቀራችሁኝ፤ ዮሴፍ የለም፥ ስምዖንም የለም፥ ብንያምንም ልትወስዱብኛላችሁ፤ ይህ ሁሉ በእኔ ላይ ደረሰ። ሮቤልም አባቱን አለው፦ ወደ አንተ መልሼ ያላመጣሁት እንደሆነ ሁለቱን ልጆቼን ግደል፤ እርሱን በእጄ ስጠኝ፣ እኔም ወደ አንተ መልሰዋለሁ። እርሱም አለ፦ ልጄ ከእናንተ ጋር አይወርድም፤ ወንድሙ ሙቶ እርሱ ብቻውን ቀርቷልና። በምትሄድበት መንገድ ምናልባት ክፉ ነገር ቢያገኘው ሽምግልናዬን በሐዘን ወደ መቃብር ታወርዱታላችሁ። የዛሬው ምዕራፍ በዚህ ተጠናቋል። በቀጣይ ምዕራፍ እስከምንገናኝ መልካ